እየገቡ እህቶቻችን ብራቸውን እየተበሉ ብራቸውን እየከሰሩ ነው። ስንት እህቶች የተበልተዋል። እች እህታችን እንኳን አልተበላችም፣ ተርፋ ላይ ይድናል። ግን ስንት እህቶች ናቸው የተበሉት? እባካችሁ እህቶቼ፣ ሁሉም ነገር የሚሆነው በአላ ስፋን ታለ ፈቃድና ትእዛዝ እንጂ እኛ ስለ ሮጥን፣ እኛ ስለ እንትን ስላለ፣ እኛ ስለ ቸኮልን አይደለም። ሁሉም ባላ ፈቃድ ነው የሚሆነው። ጭራሽ በገንዘብ ገዝታችሁ ደግሞ ባልታገቡ ነው። አረተው እህቶቼ፣ ተው፣ ልብ ግዙ። በጣም ነው የሚደብረው። በጣም ምን ሆናችኋል? ቆየን ያክል መስገብገብ ለምንድን ነው? ቁጥብ ሁኑ፣ ስትር ሁኑ። ቆየት ለመድረስ ነው። አረባካችሁ እህቶቼ፣ ተው። ከነፈሰው ጋር አብራችሁ አትንፈሱ። ማንም መጠቀሚያ ያድርጋችሁ። የማንም ቲክቶከር መጠቀሚያ አትሆኑ። የማንም ቤት አድማቂ አትሆኑ። የራሳችሁ ቤት ክፈቱ። ወላይ ላዚም ዴ እነሱ ኮ እየተጠቀሙባችሁ ነው። በውስጥ 100 ሺ ብር ላኩ፣ 20 ሺ ብር ላኩ፣ 10 ሺ ብር ላኩ እየተባለ መጠቀሚያ እያደረጓችሁ መጠቀሚያ እያደረጓችሁ ነው። እዚያ ላይ እንደገና ደግሞ ገዛ ቻናላቸው ላይ ከገብተው ታብታብ አድርጉ፣ ኮፒ ሊንክ አድርጉ እያሉ የራሳቸውን ቤት ማድመቂያ እያደረጓችሁ ነው። እስኪ እናንተ ብልጥ ሁኑ። የራሳችሁ ቻናል ክፈቱ። የራሳችሁ ቲክቶክ ቲክቶክ ይኖራችሁ፣ ቲክቶከር ሆኑ። የራሳችሁ ዩቲብ ይኖራችሁ። የማንም መጠቀሚያ አትሆኑ፣ ማንም መጠቀሚያ አትሆኑ። ለምንድነው ልብ የማትገዙት? ለምንድነው የመዳም ቅመሞች የማትነቁት? ቆይ እስከ መቼ ነው እንደዚህ ተታላችሁ? እስከ መቼ ነው ደግሞ በየትስ እንደ ከወልደን ከወልደን እስካሁን እስካለንበት እድሜ ድረስ በቤተሰቦቻችንም ያልሰማ ነው ያላየነው ነው። ነገር ጭራሽ ባል በሚዲያ መስፈርት ይሄ ነው፣ መስፈርት ይሄ ነው፣ ይሄን ነው የምፈልገው። ጭራሽ እየተሳለቁ እንደዚህ አይነት ተዳራለ እንዴ! የመዳም ቅመሞች ንቁ። ሚዲያ ላይ እንዴው ነገ አግብቶሽ እንኳን ነገ ስትጣሊ፣ ወንድ ልጅ አረ ሚዲያ ላይ አይደል እንዲያገኙሽ ህጅ ዘው ለመርሽበት ነው የሚልሽ ታ ተጠንቀቁ። ዛሬ ላይ እናንተ ያልተሰጣችሁ ዛሬ ላይ እናንተ ያልተቆጠባችሁ ነገ ሚዲያ ላይ ነው ያገኘሁሽ ነው የሚልሽ። ወንድ ላይ ማለት ነው። ፈልገሽ ነው ያገኘሁሽ ነው የሚልሽ። ጠይቀሽ ነው ነው የሚልሽ። የሚጠየቀውን ደግሞ ማወቅ አለባችሁ። ገና ድናችን ፈቅዷል እያላችሁ የሚጠየቀውና የማይጠየቀው ነው ወቁ። ድናችን የፈቀደው ለእንደዚህ አይነት አይደለም እንደዚህ አይነት ልክስክስ አይደለም፣ እየተልከሰከሱ አይደለም፣ ጭራሽ ዜና እየተሰራ አይደለም። በኢንቦክስ አውሩ ከተስማማችሁ ወደ እኔ ነው። ምን ማለት ነው? አውርተው ወደ እናንተ ዜና ከሰሩ በኋላ ወደ እናንተ የሚመጡት እባካችሁ፣ ቶቼ እንደዚህ አይነት ነገር ላይ አትገኙ። በራሳችሁ ነገር ቪዚ ሆኑ። የራሳችሁ ቲክቶክ ክፈቱ። የምትፈልጉትን ነገር አስተላልፉበት። ቢያድግ ነገ እናንተ ተጠቀሙበት አላችሁ። የሆነ ነገር ትሰሩበት አላችሁ። አሁን ላይ ቲክቶክ እየተሸጠ ነው። ትሸጡት አላችሁ። ገንዘብ ያመጣል። ገንዘብ ካመጣ ይሄ ሀራም አይደለም። ቲክቶክ ከፍታችሁ ብትሸጡት ሀራም አይደለም። ወደውና ፈቅደው ነው ፎሎ ያደረጓችሁ። ሽጡት። ዩቱብ ክፈቱ። ዩቱበር ሁኑ። ቪዲዮ ልቀቁ። ቪዲዮ ስሩ። የዩቱብ ተከፋይ ትሆናላችሁ። ዩቱበር ትሆናላችሁ። የሚዲያ ሰው ትሆናላችሁ። የሚጠቅማችሁ ነገር ላይ ቢዚ ሁኑ። ግን ማንም ቤት እየሄዳችሁ የማንም መሳለቂያ አትሆኑ። ቀይ ናት፣ ጥቁር፣ አጭር ናት፣ ወፍራም፣ ምን አይነት ነው? ምን አይነት ጥያቄ ነው? እድሜዋ ሃያ ስንት ነበር ያለው? እድሜዋ ሰላሳ ነው ያለው። እንደዚህ አይነት ነገር አረባካችሁ ተው ተው የመዳም ቅመሞች፣ የማንም እንደው የማንም ጦረተኛ መጠቀሚያ አትሆኑ። በራሳችሁ ነገር ቢዚ ሆኑ፣ የራሳችሁ ነገር ይኑራችሁ። ቪዲዮ ላስገባላችሁና አይተን እንመለሳለን። ላይክ ሼር አድርጉ። ብሩ ስከፊ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው፣ ግማሹ ደግሞ ለ ድርጅትቱ ለእንትን ለእርዳታ ነው የሚውለው እና እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚ፣ አክሲዮንም ይኖረናል። ቤተሰብ እዚህ ጋ እንዳያችሁት ቪዲዮን ማለት ነው። ጭራሽ ለእርዳታ ተብሎ በተሰበሰበው ገንዘብ እንዲሁም ደግሞ ለድርጅቱ ተብሎ በተሰበሰበው ገንዘብ ለግላቸው እንደሚያውሉት ይሄው እህታችን እየተናገረች ነው ማለት ነው። ይሄው እርዳታ ተብሎ ብር ከተዋጣ ከተላከ ለራሳቸው ግማሹን ለራሳቸው ጥቅም እንደሚያውሉት ህይወታችን እየተናገረች ነው ማለት ነው። እባካችሁ የመዳም ቅመሞች ልብ ግዙ። የማንም መጠቀሚያ አትሆኑ። ትዳር የሚገኘው በዱአ እንጂ በሚዲያ አይደለም። እናንተ ሚዲያ ላይ ወጥታችሁ ስለለፈለፋችሁ እናንተ ሚዲያ ላይ ወጥታችሁ ኦ ስላላችሁ አይደለም። እባካችሁ ቁጥብ ሁኑ። የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አላህ ያድርግልን። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉት። አበረታቱኝ። ሰላም ዓለይኩም ወራህመቱላሂ ወበረካቱ።